ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አማጭቶቹ ህወሓት የፕሪቶሪያው ስምምነት አፈራራሚዎችን ቃላቸውን ባለመጠበቅ ከሰሰ። ቪዛ ና ሳንቲም ፔይ በኢትዮጵያ 20 ሺህ የፖስ ማሽኖችን ለማሰማራት ከስምምነት ላይ መድረሳቸው ተነገረ። ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ መላክ ልትጀምር ነው ተባለ። የመድኃኒት አቅርቦት ችግርን ለመፍታት የሀገር ውስጥ ምርት አቅርቦት ላይ ትኩረት መሰጠቱ ተገለጸ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል ህወሓት አሳሰበ። ህወሓት የፕሪቶሪያው ሰላም ስምምነት ዋስትና ሰጪ የሆኑ አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ቃል የገቡትን ተግባራዊ ሳያደርጉ ቀርተዋል ሲል ከሷል። ፓርቲው ስምምነቱ ከተፈረመ ከሶስት ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲል ከሷል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው ትላንትና በወጣው መግለጫ እየተካሄደ ያለው የክልሉን ውድመት ለማቆም ዓለም አቀፍ ማህበረሰብ ጣልቃ እንዲገባ አሳስቧል። አክሎም ዓለም አቀፍ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን። የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ። ለሰላም የገባችሁትን ቃል አክብሩ። ንጹሐንን ጠብቁ። እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉ ብሏል። ቪዛ እና ሳንቲም ፔይ በኢትዮጵያ ሀያ ሺህ የፖስ ማሽኖችን ለማሰማራት ከስምምነት መድረሳቸው ተነገረ። በዲጂታል ክፍያዎች አለም አቀፍ መሪ የሆነው ቪዛ ና የኢትዮጵያ የፋይናንስ መፍትሄዎች ድርጅት ሳንቲም ፔ ፋይናንሻል ሶሉሽን አክሲዮን ማህበር በሀገሪቱ የዲጂታል ክፍያ መሰረተ ልማትን ለማስፋት የሚያስችል ስትራቴጂካዊ አጋርነት ስምምነት ማድረጋቸው አስታውቀዋል። ይህ ስምምነት ሳንቲም ፔ በብሔራዊ ባንክ ስር ባለው ስርዓት መሰረት ሀያ ሺህ በዝቅተኛ ወጪ የሚሸፈኑ ፖስ መሳሪያዎችን በመላው ኢትዮጵያ ለማሰማራት ያለመ መሆኑን ጠቅሷል። ይህ ትብብር በምስራቅ አፍሪካ በቪዛ የተደገፈ የመጀመሪያው የፋይናንስ አጋርነት ፕሮግራም ሲሆን በኢትዮጵያ ፖስት ስርጭት በከፍተኛ ደረጃ በማሳደግ የነጋዴዎችን የክፍያ ተቀባይነትን በማስፋትና የፋይናንስ አካታችነትን በማጎልበት ረገድ ትልቅ ምዕራፍ እንደሆነ ካፒታል ዘግቧል። የአጋርነት ስምምነቱ የተፈረመው የቪዛ ኮኔክተር ኢትዮጵያ ዝግጅት ላይ ሲሆን ይህም የክፍያ የባንክ፣ የፊንቴክ ዘርፍ ባለ ድርሻ አካላት ስለ ኢትዮጵያ ዲጂታል ክፍያዎች ወደፊት ሁኔታ ለመወያየት በተሰባሰቡበት ወቅት መሆኑ ተገልጿል። ቪዛ ከ200 በላይ ሀገራትና ግዛቶች ውስጥ የሚደረጉ ግብይቶችን በማመቻቸት ዓለም አቀፍ የዲጂታል ክፍያ መሪ መሆኑ ይታወቃል። ኢትዮጵያ ወደ አፍሪካ ሀገራት ምርቶቿን ከቀረጥ ነፃ መላክ ልትጀምር ነው ተባለ። ኢትዮጵያ ምርቶቿን ከቀረጥ ነፃ በሆነ ስርዓት ወደ አፍሪካ አህጉራዊ ነፃ የንግድ ቀጠና ማዕቀፍ አባል ሀገራት መላክ እንደምትጀምር የንግድ ቀጠና የትስስር ሚኒስቴር አስታውቋል። ሚኒስቴሩ ይህን ያስታወቀው ለዓለም የንግድ ድርጅት አባልነት በስዊዘርላንድ ጄኔቫ የተደረገውን ስድስተኛ ዙር የስራ ቡድን ስብሰባ በተመለከተ ለመገናኛ ብዙሀን መስከረም 19/2018 ዓ.ም በሰጡት መግለጫ ነው። መግለጫውን የሰጡት የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ፣ መስከረም 29 ኢትዮጵያ አህጉራዊ ነጻ የሸቀጦችን ንግድ ትግበራ በይፋት አስጀምራለች ሲሉ ተናግረዋል። በዚህም ኢትዮጵያ በሚቀጥለው ሳምንት ወደ አፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ አባል ሀገራት ለመጀመሪያ ጊዜ ምርቶቿን ከቀረጥ ነጻ መላክ ትጀምራለች ያሉት ሚኒስቴሩ ይህም የንግድ ተወዳዳሪነት እንደሚጨምር ተናግረዋል። ከዚህ ቀደም ኢትዮጵያ ወደ ኬንያ በቆሎና ቦሎቄ 15 በመቶ ቀረጥ ከፍላ እንደምትልክ ለአብነት ያነሱት ሚኒስቴሩ፣ ነገር ግን የመጀመሪያው ጭነት ካስጀመረች በኋላ ወደ ኬንያ የምትልከው ሸቀጥ ከቀረጥ ነጻ እንደሚሆን አመላክተዋል። በተጨማሪም የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ ከንግድ ቀጠና ባሻገር የአፍሪካ ዘላቂ እድገት ለማረጋገጥ የጎላ ጠቀሜታ እንደሚኖረው መግለጻቸው ተዘግቧል። የመድኃኒት አቅርቦት ችግርን ለመፍታት የሀገር ውስጥ ምርት አቅርቦት ላይ ትኩረት መስጠት ያስፈልጋል ተባለ። በየጊዜ የሚያጋጥመውን የመድኃኒት አቅርቦት እጥረት ለመፍታት በሀገር ውስጥ የሚመረቱ መድኃኒቶች ላይ ትኩረት ተሰጥቶ እየተሰራ መሆኑ የኢትዮጵያ ጤና መድህን አገልግሎት አስታውቋል። ይህኛው የአገልግሎት እርምጃ በአገልግሎት ጠቃሚዎች ዘንድ በተደጋጋሚ የሚነሱ ቅሬታዎችን ለመቀነስ የሚደረገው ጥረት አካል መሆኑ የተናገሩት በአገልግሎቱ የአባላት አስተዳደርና የሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደት አበበ ናቸው። የመድኃኒት አቅርቦት እጥረት ችግር በየጊዜ የሚነሳ መሆኑን የገለጹት አቶ አበበ ቅሬታው በተያያዘው በጀት ዓመት ሙሉ ለሙሉ መፍታት ባይቻልም ለመቀነስ የሚያስችሉ ተግባራት ተጀምረዋል ብለዋል። የመድኃኒት አቅርቦት ችግርን በዘላቂነት ለመፍታትና የዜጎችን ጤና መድህን አገልግሎት ጠቃሚነት ለማረጋገጥ ከተደረጉ ጥረቶች መካከል የመድኃኒት መደብሮችን መክፈት ጨምሮ ከጤና ሚኒስቴር ጋር የተለያዩ ጥረቶች እየተደረጉ እንደሚገኙ ገልጿል። የመድኃኒት አቅርቦትን ለማሻል በዋናነት የተወሰደው አማራጭ በሀገር ውስጥ የሚመረቱ መድኃኒቶችን የማሳደግና አቅርቦታቸውን ማረጋገጥ መሆኑን አቶ ጉደት አበባ አብራርተዋል። በዋሽነታቸው የተረጋገጠው በሀገር ውስጥ የሚመረቱ መድኃኒቶች ቁጥር መብዛት የውጭ ምንዛሪ ጥገኝነትን ከመቀነስ ባለፈ የአቅርቦት ሰንሰለት መስተጓጎል ሲከሰት ሊፈጠር የሚችለውን የመድኃኒት እጥረት መከላከል እንደሚያስችል መሪ ስራ አስፈጻሚ ገልጸዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት ከዚህ ቀደም ስምንት በመቶ የነበረውን የሀገር ውስጥ መድኃኒት አምራቾች የማምረት አቅም ሰላሳ በመቶ መድረሱን ማስታወቁ የሚታወስ ነው። አገልግሎቱ ከግንቦት 292017 ዓ.ም ጀምሮ ስራ ላይ የዋለውን መመሪያ የሀገር ውስጥ ባለሀብቶችን የሚያበረታታ መሆኑን ገልጾ በመመሪያው መሰረት የሀገር ውስጥ የማምረት አቅምን በማሳደግ እንደ ሀገር 60 በመቶ የሚሆነውን የመድኃኒት ፍጆታ በሀገር ውስጥ ምርት ለመሸፈን እቅድ መያዙን አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዶሃ ለተፈጸመው ጥቃት ኳታርን ይቅርታ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በወሩ መጀመሪያ በኳታር ዶሃ የሐማስ መሪዎች ላይ ያነጣጠረና ዓለም አቀፍ ነቀፌታን ያስከተለ የእስራኤል ጥቃት ተከትሎ አንድ የኳታር ዜጋ በመገደሉ ኳታርም በይፋ ይቅርታ ጠይቀዋል። የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብዱርሃማን ቢን ጃስሚን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና ኔታንያሁ በዋይት ሀውስ በተገናኙበት ወቅት በጋራ ባደረጉት ጥሪ ይቅርታውን መቀበላቸውን ተገልጿል። ኔታንያሁ እንደ መጀመሪያ እርምጃ የሐማስ አመራሮች ኢላማ ባደረገው በእስራኤል ጥቃት ሲያቢያ ሆን ተብሎ ባልታሰበ መንገድ አንድ የኳታር ወታደር በመገደሉ በጥልቅ እንደተጸጸቱ መግለጻቸውን ዋይት ሀውስ ባወጣው መግለጫ አመላክቷል። በተጨማሪም ሐማስን ኢላማ በማድረግ የኳታር ሉዓላዊነት በመጣሳቸው ይቅርታ ጠይቀዋል። እስራኤል ወደፊት እንዲህ ያለ ጥቃት ዳግም እንደማይፈጸም ማረጋገጧን አልጀዚራ ዘግቧል። እስራኤል ጳጉሜ 4 2017 ዓም በዶሃ እየተካሄደ ባለ የተኩስ አቁም ድርድር ወቅት በሐማስ መሪዎች ላይ ባደረገው ጥቃት ቢያንስ አምስት ዝቅተኛ የሐማስ አባላትና አንድ የኳታር ወታደር መግደሏን ዘገባው አስታውቋል። ገርማሽ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለእለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ